አባዬ ጠፍተህ ነው? ምንም አልሆንኩም፣ ልጄ። በህይወት አለው ፈጣሪ ይመስገን እንጂ እንደሌሎቹ ክፋትማ ሞቷል ብለው ነግረውኝ ነበር።

አባዬ አባዬ አባዬ ምን ይሻለኛል? የሞት ወረቀት ገእይሸልመትችለ አባዬ። በሉ በቃችሁ፣ እዚያት ትነፋረቁ ተው። ካሌብ እንደዚያት በል ባየውን አብረ ብታለቅስና ብታግዘንና እርምም ብታወጣ አሪፍ ነበር። አባዬ ከዚህ በላይ በቃል በቃ በቃችሁ፣ በቃ ሞት እንደዚህ ነው። ትናንትና እኮ ብዙ ወረቀቶችን እራሱ ነበር የሚቀበለው። እሱማ ወደ አምላኩ ሄደ። የሞት ማስረጃውን ወረቀት እንቀበልለት እንጂ ትሁት። በቃ አዘን እኮ ነው የሚያስለቅሰ ቲና፣ ለባያላትን ፍቅር ታውቂ ወይ አባይ እና አባባ መሞት እርግጦ ነው ማለት ነው? አዎ ካሌብ ቀበሌ። ትሁት ክፍል አርባ አራት ትሁት በክፍል አርባ ሶስት እንደተመለከት ነው የካሊብን አባት ቲና አሳግታቸዋለች። ዳኒም የካሊብን አባት ለማስፈታት በሄደበት ጊዜ እሱም በአጋቹ እጅ ላይ ወድቆ ታግቶ ቁጭ ብሏል። በዚህም የተናደደው አጋቹ ቲናን እንዴት እንደዚህ አይነት ስርዓት የሌለው ነገር ትሰሪያለሽ በማለትም እየተናደደ ነው። እሷም እኔ ማለማንም ምንም ነገር አልተናገርኩም በማለት ስም እያለች ነው። እሷም ዳኒን እንዴት መጣ እያለች ነው። ዳኒም ላጋች እባክህ ልቅቀኝና አብ ሰውየውን ልግደለው ለፍቅረኛ ሰርፕራይዝ ላርጋት እያለው ነው። ሆኖም ግን ዳኒ የሄደበት ዓላማ የካሌብን አባት ለማስፈጣት እንጂ እውንም ገሎ እሱ ለቲና ደስታ ለመፍጠር አልነበረም። በዚህም እንግዲህ ቲና ገንዘብ ረስታ ትሁት ልታቀብላት መጥታ ነበረ። ትሁትም ካቀበለቻት በኋላ ስለ አባባ አንዳንድ ነገር እናውራ ብትላትም ቲና ግን ጊዜ የለኝም ባይሆን ቤት ስመጣ እናወራለን ብላት ነበረ። ትሁትም በቃ እሺ በማለትም እሷ እንደሄደች አስመስላ ቲና ወደሄደችበት አቅጣጫ ተከትላ ነበረ። እንደ አባባ የታገቱበት ቦታ ደርሳ አጋቸው ማጅራቱን በዱላ በመምታት አባባን ይዛ ያመለጠችው አባባም ከዛ ከወጡ በኋላ ማንም ሰው መስማት የለበትም እያሉ ነው። ሆኖም ግን ቲና አባባ ሞተዋል በማለትም የሞት ሰርተፊኬትን ያስወጥታ ሽር ጉድ ላይ ትገኛለች። ሰላም ጤና ስትልን ውድና የተከበራችሁ የፋሚሊ ቱብ ተከታታዮች በያላችሁበት ሰላማችሁ ብዝት ይበል። እንግዲህ እንደተለመደው በቱ ድራማ ተመልሰ ምትናል አብራችሁን ስለምትቆዩ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ላይክ፣ ሰብስክራይብ ለማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁንም በኮመንቱ ላይ ያስቀምጡልን እያልን እነሆ ክፍል 44ን ይዘንላችሁ ቀርበናል። ቲና አሁን ላይ አባባ ሞተዋል ብላ ደምድማለች። በዚህም እንግዲህ አሁን ከአንዴም ሁለቴ የሄደች ቤት እያለቀሰች ትገኛለች። ካሊብ በጣም ተናዷል። ምክንያቱም እንዴት እንደዚህ አይነት ነገር ከጭካኔ እየበለጠ ነው እያለ ነው። ትሁት ግን እባክ ካሌብ፣ ነገሮችን ካልተረጋጋ ታበላሻለ። አሁን ላይ እሷ በጀመረችው ድራማ እኛ እየቀጠልን ድራማዋን መጫወት አለብን እያለች ነው። ካሌብ ግን በጭራሽ አልችልበትም፣ እኔ ማስመሰል እኮ አልችልም፣ ምን ላድርግ እያላት ነው። ትሁትም ካሌብ እሷ እንደምታደርገው እኛም እያደረግን መቀጠል አለብን፣ አለበለዚያ ግን ነገሮች ይበላሻሉ እያሉ ነው። የካሌባ አባት ከተያዙበት ወጥተው እንግዲህ አሁን ላይ ራሳቸውን ደብቀው ተገኝተው ተቀምጠዋል። እንግዲህ ዳኒም የካሌባ አባት በሕይወት መኖራቸውን አውቋል። ምክንያቱም በቆምበት ነበር ደርሰው እንዲያቸው ያደረጉት ሻይ ቡናም እያሉ መኖራቸውን በደንብ እንዲያረጋግጥ አድርገዋል። ሆኖም ግን ልጄ አሁን ላይ ለኔ እንደምታግዝ አቃለውኝ ከኔ ጎንም እንደቆም ካቃለው በጣም አመሰግናለሁ። ራስን ሕይወትን አደጋ ላይ ጥለ እኔ ልታድን መጥተሃል እያሉት ነው ዳኒም አረ በፍጹም አባዬ ከዚህ በላይ ለአንተስ ባድርግ አንተ ኮ ከለኔ ብዙ ነገር አድርገህልኛል ይቅርታህንና እምነትህን ካገኘው ከዚህ በላይ ብዙ ነገር አድርግልሃለሁ እያላቸው ነው እሳቸውም ልጄ አንድ ነገር ዋልልኝ እኔ በሕይወት መኖሬን ቲና ማወቅ የለባትም አሁን በፊት ላይ ለቲና ነበር ምሰራው አሁን ላይ ግን ከኔ ጋር ሆነ ለእኔ እንድታግዘኝና ሚስጥር እንድትደብቅልኝ እፈልጋለሁ ብለውታል እሱም አባዬ አንተ በምትፈልገው መንገድ ሁሉንም ነገር እናደርጋለን። ግን ይህንን ለመደበቁ ለምን አስፈለገ? እያላቸው ነው የካሌብ አባትም ጄ ጠላታችን ምን ላይ ምን እንደሚያደርግ አይታወቅም። ስለዚህ እሷ ይህን ነገር ማወቅ የለባትም እንደውም እሷ ምን ማድረግ እንዳሰበች የምትፈል የምታስበውን ነገር ኢንፎርሜሽን አምጣልን ከጠላቶቼ አንድ እርምጃ ቀድሜ ይገኛለው እያላቸው ነው ዳኒም እሺ አባዬ በምትፈልገው መንገድ የምትፈልገውን አደርጋለሁ በማለትም ተለያይተዋል። ከዚህ በኋላ እንግዲህ የካሌብ አባት ካሌብ በአካል ላግኝ እንዲያገኙት አድርገዋል። ካሌብም አባትየው እግር ስር ድፍት ብሎ አባትየውን በደስታ አቅፏቸዋል። እሱም አባዬ አሁን ላይ ወደ ቤት መሄድ አለብን እያለ ነው እሳቸውም በፍጹም ልጄ፣ ነገሮችንም ራሴ በምፈልገው መንገድ ነው የማስተካክለው። አንተን እስካሁን ተከትል ያለው፣ አሁን ግን ራሴ በራሴ መንገድ ነው የሚሄደው እያሉት ነው። በፍጹም አባዬ፣ ለምን እንዲህ ይሆናል? መደበቅ የለብህም አሁን ወደ ቤት መሄድ አለብን እያሉት ነው። ትሁትም ካሌብ ነገሮችን በእንደዚህ አይነት መንገድ ማስኬድ የለብንም እንዳለው፣ አባዬ አባዬ በሚለው መንገድ መሄድ አለብን በማለትም የአባትየውን ሀሳብ እንደምትደግፍ ነግረዋለች።

ባይዋጥነትም ከመቀበል ውጭ ሌላ ምንም አማራጭ የለውም። እናም ትሁት ለካሌብ ካሌብ ነገሮችን በእርጋታ ማድረግ አለብህ እያለች ነው። በሌላ ጎኑም እንግዲህ ትሁት ዳኒ የሚያደርገው ነገር በጣም እንደሚያስመዘግነው እና በፊት እንደምትጠላው፣ አሁን ግን በጣም እንደምትወደው በልቧ ውስጥም ትልቅ ቦታ እንዳለው እየነገረች ነው። ምክንያቱም ላባዬ ያደረግከው ነገር በጣም ደስ ብሎኛል እውነትም ከኛ ጎን እንደሆን ካስመስክረሃል በጣም አመሰግናለሁ ባባዬ። የመጣ ነገር ሁሉንም በደስታ ነው የሚቀበለው እያለች ነው። ዳኒም ከእሷ ይህንን ነገር መስማቱ በጣም ደስ ብሎታል። እሷም እንግዲህ ዳኒ አሁንም ከዚህ በኋላም ከጎናችን ሆነ አባዬን እንድትረዳው ፈልጋለሁ እያለችው ትገኛለች። ዳኒም ደስ ይለኛል አሁን ላይ ሁሉንም ነገር አቀብላቸዋል ኢንፎርሜሽን እያለው ነው። እንግዲህ ዳኒ አሁን ላይ ከካሊብ ጋም እርቅ አወርደዋል። ለእስካሁኑ ይቅርታ አድርግልኝ እስካሁን ለበደልኩ ይቅርታ በለኝ እያለው ነው። በሌላ ጎኑ ኤደንና ዳኒ ተገናኝተው ነበረ። ሆኖም ግን እንደ በፊቱ በንግግር ሊስማሙ አልቻሉም። እሱ ወደ ፍቅራችን መመለስ አለብን እያለ ነው። እሷ ግን በጭራሽ በአንቴ ፎንቴ ጊዜን አላባክንም። ሌላ የምትነግሪኝ ነገር ከሌለ መሄዴ ነው እያለችው ነው። እሷም ላባዬ ያደረከው ነገር በጣም ደስ ይላል፣ እራስን እስከ አደጋ ውስጥ በመክተት እያለችው ነው። እሱም አባዬ ኮ አለን ተመልሷል፣ በማለትም የካሌባ አባትና ኤደን እንዲገናኙ አድርጓል። እሷን ባየችው ሰዓት በጣም ተደስታለች። አባዬ ስላዩ በጣም ደስ ብሎኛል፣ የእውነት በጣም ደስ የሚል ዜና ነው እያለቻቸው ነው። ዳኔንም ለአለ ጋሼ ያደረገው ነገር በእውነት በጣም የሚደነቅ ነገር ነው፣ ራስን አደጋ ውስጥተ እንደዚህ ማድረግ በጣም የሚመሰገን ነው እያለች እያመሰገነችው ትገኛለች። አሁን ላይ ዳኔ ከቲና ይልቅ ወደ ነካሌብ አምዝኗል። ምክንያቱም ቲና የምታደርጋቸው ነገሮች ሁሉ በጣም እያስከፋ ስለሆነ እሱም ውለታውን ለመመለስ ወደ ካሪብ አባት ወደ ጎን ሆኗል። እንግዲህ ሁሉም ከተስማሙ በኋላ ተለያይተዋል። አሁን ላይ ቲና እየቦረቀች ትገኛለች። አሁንም የማስመሰል ሁኔታ ቀጥሎ የነ ካሌባ ቤት ሄዳ ለቅሶ እየዬ ብላለች። የሚገርመው ነገር ትሁትም አብራት ማልቀስ ቀጥላለች። ካሌብ ግን በግርምት ነበር የሚመለከታቸው። በቃችሁ በቃችሁ እያላቸው ነው። እነሱም እንዴት አባዬ እያሉ እንዳዘኑ እየመስላ እንግዲህ ትሁትም ከቲና ጋር እየዬ እያሉ ነው። በዚህም እንግዲህ ቲና አሁን ላይ ነገሮችን ማስተካከል አለብህ። እንግዲህ ዘመድም ካለ አባዬ መሞቱ ይስሙ እርማቸውን ያውጡ። እናም አሁን ላይ የሞት ሰርቲፊኬቱን አልስተካክያለሁ በማለትም ይኸው የብላ ሰጥታቸዋለች። ትሁትም ጥሩ አድርገሻል፣ ለአባዬ የምታረጊው ነገር ሁሉ የእውነት ቲና ይመሰገን ነው። ይህም እንደ ማርገብ ገቢያን እዚህ ቤት እንጠቀመዋለን እያለቻት ነው ትሁት በቲና ላይ የቀለደች እንጂ እሷ ድራማውን እየተጫወተች ነው ያለችው። ቲና ግን ይህንን ነገር ምንም አልገባትም። አሁን ላይ ቲና እሷ ባቀደችው መንገድ ነገሮች ሁሉ እየሄዱላት መስሏት ደስታዋ ወሰናቷል። እንግዲህ ድራማውን በሚገባ ሁኔታ ከተጫወቱ በኋላ መጣው ብላ ስትወጣ ትንካሌን እንደው እንዴት ቻልሽበት ማስመሰሉን እያላት ነው። ምን ታደርገዋለህ እንግዲህ፣ በሚጫወቱት መንገድ እየተጫወትክ ነገሮችን ማስተካከል ነው እያለችው ነው። ካሌብ ግን አልችልበትም፣ ትሁት፣ እኔ እውነት ግራ ገብቶኛል እያለት ነው ትሁት ካሌብን እባክህ ካሌብ መረጋጋት አለብህ፣ በችኩልነት አሁንም ነገር እንዳታበላሽ። እሷ በምትጫወተው መንገድ እየተጫወትን አባይ የሚፈልገውን ነገር ማድረግ አለብን እያለች ነው። ሆኖም ግን ካሌብ አሁንም ግልፍተኝነትና ተናዳጅነቱን እየተዋ አይደለም፣ ልድ ላይ ይታያል። ነገሮችንም በዚህ መንገድ ይመስላል የሚያበላሸው። በሌላ ጎኑ እንግዲህ ቲና አሁን ላይ ደስታዋ ወሰናቶ ወደ ዳኒ ስትሮጥ ትሄዳለች። ለዳኒም ሞት ሰርተፊኬቱን ለካሌብ እንደሰጠችው እና በሞቱን በሚገባ እንዳመነ እንዲሁም ለቤተሰብ ነግሮ ህርማቸውን እንዲያወጣ ነግሬዋለሁ ብለዋለች። ሌላም ደግሞ እንግዲህ ለካሌብ ለአባዬ አርባ እና ሙት አመት ነገሮችን ማስተካከል አለብን። ለአርባው በሬት አርዶ ድል አድርገን ከማን ያንሳል አባታችን በማለትም ማስመሰሏ እንደቀጠለ ነው። ካሌብም እሺ የማደርገውን ነገር ሁሉ እንድምትነግሪኝ እቀበላለሁ እያላት ነው። ከዚህ በኋላም እንግዲህ ካሌብ አሁን የሞት ሰርተፊኬቱ እጅ ላይ ደርሷል። ስለዚህ ነገሮችን አስተካክለ የውርሱን ነገር ማስተካከል አለብህ እያለች ነው። እሱም አሁን ላይ ተገቢ ነው እያላት ነው። አዎ ወንዶች እኮ አይታወቁም። ነገ ምን ይታወቃል? አባታችን አባዬ ብሎ ንብረት ይካፈላለው፣ ባሌ ብላ ንብረት ይካፈላለው ብሎ የሚመጣ ሰው ቢኖርስ እያላት ነው ካሌብም አባቴ ሄጅ ነው እያልሽ ነው እያላት ነው። አረ ፍጹም እንደዛ እያልኩ አደለም። ሆኖም ግን ያው ወንዶች ከጀርባቸው አይታወቅም። ስለዚህ ንብረቱን በስም ማድረግ አለብህ፣ ነገሮችን ማስተካከል አለብህ እያለች ነው። እሱም እሽ ቲና እቀብላለው በማለትም በእሷ መንገድ እንደሚሄድ እያረጋግጠላት ነው። አሁን ላይ ቲና እውነትም ካሌብን በቁጥጥሯ ስር ያደረገች መስሏት ደስታዋ ወሰናቷል። ለዚህም እንግዲህ ለዳኒ ብትነግረው ዳኒ ብዙም ደስተኛ አልሆነም። እሷ ግን እንዴ እንዴት ነው እንደዚህ የምትሆነው? እኔ ደስ የሚል ምስራች እየነገርኩ እያለች ነው። እሱ እንደ ህፃ እንድቦርቅ ነው ሄዳ የምትፈልጊው ከዚህ በላይ እንዴት ሊሆን እያላት ነው። እሷ እንዴ አሁን እኮ ነገሮችን አስተካክቼ ከስድስት ወር በኋላ ተፋተን ንብረቱን ከተካፈልኩ በኋላ አብረን እንሆናለን እያለች ነው በምን እርግጠኛዎች ይሄ እኮ የውርስ ስለሆነ ንብረቱ የእሱ እንዳልሆነ ነው የሚታወቀው ምክንያቱም በውርስ የተገኘ ንብረት ከማይቆጠር ስለሆነ ባይሆን ልጅ ካለ እንኳን በማለትም ሀሳብ አቅርቧል እሷ በጭራሽ ካልሆነ ደግሞ ከአንተ ውልጄ እያለች ነው ዳኒ ግን አሁንም ነገሮቹ ነገሮችን ከሷ ወርዬ ለመልቀም እንጂ አሁን ላይ ሁሉም ነገር እውነት እንዳልሆነ ያውቃል። እንግዲህ ዳኔም እሺ ነገሮችን በምትፈልጊው መንገድ እናስኬዳለን እያላት ነው። ካልሆነ ካሌብን እገለዋለው እያለች ነው። እሱም አረ ባክሽ አንቺ ሴትዮ አባትየውን ገደልሽ ደግሞ ልጁ ልትገይ ነው ወይ እያላት ነው። እሷም ማድረግ ካለብኝ ማደርጋለው እያለች ነው። እንግዲህ መሄድበታለኝ ብሎ ተለያይቷት፣ ወደ እነ ካሌብ ጋር ሄዷል። የካሌብን ይቅርታ ካገኘ በኋላ አሁን ላይ አንድ ላይ ለመስራት ተወስነዋል። በዚህም ምክንያት ነበረ ቲና ድንገት ስልክ የደወለችው። ዳኒም አይገርምህም እድሜዋ ረጅም ነው ስለ እሷ ስናነሳ በማለት ስልኩን ያያል። ካሌብም አዎ ክፉ ሰው እኮ እድሜው ረጅም ነው በማለትም ስልኩን ላውድ ስፒከር ሊያደርግ እና ሀሳቧን ያሰማዋል። እንግዲህ ቲናም በቃ ያንን የማይረባ እጨርሰዋለሁ ስትል መጣው፣ በማለት ይሄዳል። ካሌብም ማንን ይሆን በማለትም እንግዲህ ከቲና ከትሁት ጋር እያወሩ ይገኛሉ። አይገርምሽም እንደዚህ እኮ እያለች ነው፣ እችን አንቄ እገላታለሁ እያለ ነው ትሁትም እባክ ካሌብ ነገሮችን አታበላሽ፣ ተረጋጋ እያለች ነው። ሄደውም ለአባትየው ያለውን ነገር ነግሯቸዋል። እነሱም አሁን ላይ ተጠንቀቁ፣ እራሳችሁን ጠብቁ፣ ከዚ ውጭ ምንም የሚመጣ ነገር የለም እያላት ነው። ዳኒ አሁን ላይ ለትሁት እኔ በጣም ፈርቻለሁ፣ ካሌብን የሆነ ነገር እንዳታረገው፣ ካሌብን መጠበቅ አለብን፣ ካሌብን እራሱን መጠበቅ አለበት እያላት ነው። አዎ ነገሮችን ራሳችን በምንፈልገው መንገድ እንዲሄድ መቆጣጠር አለብን እያለች ነው። እንግዲህ ቲና አሁን ላይ ነገሮች ሰላም ነው በማለት ወደ ካሌብ ስትከንፍ ሄዳለች። ከሷም እንደገባችም ካሊብ ሽጉጥ ይዞ ቤት ውስጥ እየተንጎራደደ ነበርና የጠበቃት ዳይሬክት እንደመጣች ነበረ። ሽጉጥ ላዋ ላይ የደቀ ነው። ያላሰበችው ስለ ገጠማቲና በድንጋጤ እባክ ይህንን ነገር ከፊቴ ላይ አንሳልኝ እያለች ነበረ። ድራማ ያበቃው እውን በሌላው ክፍል ምን ያደርጋት ይሆን የሚለውን አብረን የምናይ ይሆናል። እንግዲህ ዶች ዬ አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንደተለመደው ላይክ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ ስል ዛሬን በትዝና ጠይቃለሁ። ሰላም፣ እግዚአብሔር ከሁላችን ጋር ላዩ ኢትዮጵያ ሀገራችንን ሰላም ያድርግልን። አሜን